ሰላም ተወዳጆች እንደምን አላችሁ? የአምላካችን እግዚአብሔር ስም የተባረከ ይሁን። ከባለፈው የቀጠለውን ደግሞ ትምህርት ዛሬ ከኔ ጋር እንቀጥላለን ማለት ነው። ጸሌን ደግሞ እግዚአብሔር ቃል እናልፋለን። ቅዱስ እግዚአብሔር የዘላለም አምላክ እናመሰግናለን። አንተ መልካም ስለሆንክ እግዚአብሔር ሆይ አንተ ኃያል አምላክ ስለሆንክ እናመሰግንሃለን። ጌታ ሆይ ደግሞ ስለምታስተምረን እናመሰግንሃለን። አስተማሪ ሆንክን፣ መንፈስ ቅዱስ በኢየሱስ ስም አስተምረን ቃልህን መረዳት ደግሞ በውስጣችን አስቀምጥ። ቃልህ ደግሞ ጌታ ሆይ ከሰሚዎች ጋር ተዋህዶ እግዚአብሔር ሆይ ይጥቀመን። እናመሰግንሃለን። እኔም ደግሞ የማስተምርበትን ጸጋ እንድታበዛልኝ ለምንሃለሁ። ስለ ሁሉ ተመስገን። በኢየሱስ ስም አሜን። የአምላካችን እግዚአብሔር ስም የተባረከ ይሁን። እንግዲህ ባለፈው ስለ ሰባቱ ሸለቆዎች እየተነጋገርን ነበር። ሸለቆ ማለት ምን ማለት እንደሆነ እግዚአብሔር እንግዲህ በህይወታችን ብዙ አይነት ምዕራፍ እንደሚያስኬደን ተመልክተናል ማለት ነው። እንደ መነሻ እንዲሆነን እንግዲህ በአንደኛ ነገሥት ላይ ያለውን ሀሳብ አንስተን ተነጋግረናል ማለት ነው። እግዚአብሔር የተራራ አምላክ ብቻ እንዳልሆነ የሸለቆ አምላክም ጭምር እንደሆነ ለማየት ሞክረናል ማለት ነው። ከዛ የቀጠለውን እንግዲህ ዛሬ ደግሞ ከኔ ጋራ እንማማራለን ማለት ነው። የእግዚአብሔር ስም ይባረክ። እንግዲህ ባለፈው ለማስታወስ ያክል ከሰባቱ ሸለቆዎች መካከል አኮር ሸለቆ፣ የኤሽኮል ሸለቆ፣ የቄድሮን ሸለቆ እና የደረቁ አጥንቶች ሸለቆን ለማንሳት ሞክረን ነበር ማለት ነው። እንግዲህ ሸለቆ ስንል የሁለት ተራሮች መገናኛ ቦታ እንደሆነ ሸለቆ ማለት እንግዲህ የህይወታችን ከባዱ ምዕራፍ እንደሆነ ተመልክተናል ማለት ነው። እግዚአብሔር ሊሰራን ሲፈልግ እግዚአብሔር የሆነ ነገር ከህይወታችን ሊቆርጥ ሊያስተካክል ሊገርዘን ሲፈልግ በሸለቆ መካከል እንደሚያስኬደን ለማየት ሞክረናል ማለት ነው። እንግዲህ ሸለቆ ከባድ የህይወት ምዕራፍ እንደሆነ በልዩ ልዩ አይነት ምዕራፍ ደግሞ እግዚአብሔር እንደሚያስኬደን ተመልክተናል ማለት ነው። እንግዲህ ሸለቆ የሁለት ተራሮች መጋጠሚያ ቦታ ነው። አንደኛውን ተራራ ጨርሰን ሁለተኛውን የህይወታችንን ምዕራፍ ወይም ደግሞ ሁለተኛውን ተራራ ለመውጣት ግዴታ በሸለቆ ውስጥ ማለፍ እንደሚያስፈልግ ወይም ደግሞ ግድ እንደሆነ ተመልክተናል ማለት ነው። በሸለቆ በምናልፍበት ጊዜ እንግዲህ ብዙ ድምፆች ወደ ጆሮችን የሚመጣበት ጊዜ ነው። እግዚአብሔር ዝም ያለን የሚመስለን ብዙ የጠላት ሐሳቦች፣ የጠላት ድምፆች ወደ ጆሮችን የሚመጣበት ጊዜ ነው። እግዚአብሔር ረስቷችኋል፣ እግዚአብሔር ትቶሃል፣ እግዚአብሔር አይሰማህም፣ እግዚአብሔር ከአንተ ጋር አይደለም የሚል የተለያየ ድምፆች እንግዲህ ሊሰሙ ይጀምራሉ ማለት ነው። በእንደዚህ አይነት ምዕራፍ ግን እንደዚህ ምንም የጠላት ድምጾች ቢኖሩም ምንም ዝምታ ቢኖርም ምንም አስፈሪ ጊዜ ቢመስልም እግዚአብሔር ከኛ ጋር ስላለ ያንን የሸለቆ ምዕራፍ እንደምናልፈው የህይወታችን ደግሞ የምንሰራበት ጊዜ እንደሆነ ወርቅ በእሳት እንደሚፈተን እንደዚሁ ደግሞ እምነታችን ደግሞ በብዙ ነገር እንደሚፈተን ከነዚህም መካከል ደግሞ አንዱ ሸለቆ እንደሆነ ለማየት ሞክረናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ስለ ሸለቆ ስናወራ በጣም ከባድ ነው። ከጠላቶቻችን ይልቅ ደግሞ የወዳጆቻችን ዝምታ በይበልጥ የሚጎዳን ጊዜ ነው። ይሄ ሸለቆ ምዕራፍ ማለት ነው። ማንም አጠገባችን አይኖርም፣ ብቻችንን እኛና እግዚአብሔር ብቻ የምንቀርበት ጊዜ ነው። እና አስፈሪ ድምፆች ያሉበት ጊዜ እግዚአብሔር ራሱ ረስቶናል ብለን የምንልበት ጊዜ፣ ማንም የለም ብለን ብዙ መታከቶች፣ ብዙ ተስፋ መቁረጦች የሚመስሉ ነገሮች ወደ ህይወታችን የሚመጣበት ጊዜ ግን ደግሞ በዛ ውስጥ እግዚአብሔር ሰርቶን እግዚአብሔር ሞርዶን በህይወታችን ተሸራርፎ ሊሞረድ ያለ ነገር የሚሞረድበት ወይም ሊገረዝ ያለ ነገር የሚገረዝበት ጊዜ ነው። አንድ ተክል እንግዲህ በደንብ አብዝቶ እንዲያፈራ ገበሬው እንደሚገርዘው እንዲሁ ከህይወታችን ላይ ደግሞ ብዙ ፍሬ እንዲኖረን ለእግዚአብሔር እንድንመች እግዚአብሔር በእኛ ያሰበው ዓላማ በእኛ ያለውን የህይወታችንን ያ ፐርፐዝ እግዚአብሔር የመጣንበት ዓላማ በትክክል ማሳካት እንድንችል እግዚአብሔር ይገርዘናል ማለት ነው። ከምንገረዝበት መንገድ ደግሞ አንዱ ሸለቆ እንደሆነ እንመለከታለን ማለት ነው እና ሸለቆ ማለት በጣም አስፈሪ ጊዜ ነው፣ በጣም ከባድ ጊዜ ነው። ብዙ ህመሞች ወደ ህይወታችን የሚመጡበት ጊዜ ነው። ያጀበም ይበተናል። አጠገብ የነበረ ነገር ይጠፋል። ወዳጅ ነው ያልነው፣ የቅርብ ሰው ነው ያልነው። የቅርብ ነው በጣም ያልነው በቃ ይሄማ ሊለየኝ አይችልም ብለን ያሰብነው ሳይቀር የሚለይበት ጊዜ እኛ ብቻችንን የምንቀርበት ጊዜ ነው ይሄ የሸለቆ ጊዜ። ግን ደግሞ በዛ ውስጥ ደግሞ እግዚአብሔር ከኛ ጋር ዓላማ ያለው ጊዜ እግዚአብሔር ሚስጥር ሊያካፍለን ሲፈልግ ብቻችንን የሚለየን ሰዓት አለ። ከዘመዶቻችን ሊሆን ይችላል ከጓደኞቻችን ቅርብ ናቸው ከምንላቸው ባህል እግዚአብሔር ሚስጥር ሊነግረን ሲፈልግ ለብቻችን ነጥብ ያወጣናል እና እያታይም ከባድ ጊዜ እንደሆነ ተመልክተናል ማለት ነው። አምላካችን እግዚአብሔር ስም የተባረከ ይሁን። እንግዲህ አራቱን ሸለቆዎች በባለፈው ክፍል ካየን ዛሬ ደግሞ ስለ ሦስቱ ሸለቆዎች እንመለከታለን ማለት ነው። ከነዚህ ሶስት ሸለቆዎች መካከል አንዱ የዮሳፍጥ ሸለቆ ይባላል። በኢዩኤል ምዕራፍ 3 ቁጥር 12 ላይ እንመለከተዋለን ማለት ነው። ክፍሉን እናንበበው። እሺ እንደዚህ ይላል፣ አሕዛብ ይነሱ፣ ወደ ኢዮሳፍት ሸለቆም ይወጡ፣ በዙሪያው ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና፣ መከሩ ደርሷልና ማጭድ ስደዱ፣ መጥመቂያ ሞልቷልና እርገጡ፣ ክፋታቸውን በስቷልና መጥመቂያ ሁሉ ፈርሷልና፣ እግዚአብሔር ቀን በፍርድ ሸለቆ ቀርቧልና፣ የብዙ ሕዝቡ ካታ በፍርድ ሸለቆ አለ ብሎ ይናገራል። እንግዲህ የዮሳፍት ሸለቆ እንደምናውቀው የአርማጌዲዮን ጦርነት የሚሆንበት ሸለቆ እንደሆነ እንመለከታለን። ይሄ ዮሳፍት ሸለቆ እንግዲህ የፍርድ ሸለቆ ተብሎ ተጠርቷል ማለት ነው እና ፍርድ የሚሆንበት ቦታ፣ ጠላት የሚቀጣበት ቦታ ኢየሩሳሌምን ለመውረድ በተነሱ ጊዜ እግዚአብሔር በፍርድ የሚገለጥበት ሸለቆ እንደሆነ እንመለከታለን ማለት ነው እና ይሄ የዮሳፍት ሸለቆ እንግዲህ የፍርድ ሸለቆ ነው። እግዚአብሔር ሊፈርድ የሚመጣበት ጥላትን የሚቀጣበት ቦታ ነው። እንግዲህ ሸለቆ እንደምናውቀው ሁሉ ሁሉም ሸለቆ የየራሱ የሆነው መንገድ አለው እና እግዚአብሔር በሸለቆ መካከል ሲያስኬደን በህይወታችን ላይ ሊሰራው ያሰበውን ያንን ሊያደርግ ያሰበውን ያንን ነገር እንድንመችለት የሆነ የለሰለሰ መሬት እንድንሆንለት ወይም በሚሰራበት ጊዜ ገንዘቦቹ እንድንሆን ምቹ እንድንሆንለት የሚያሳልፈን ቦታ ነው ይሄ የሸለቆ ቦታ ማለት ነው። እና ይሄ ኢዮሳፍት ሸለቆ ደግሞ ፍርድ የሚሆንበት እስራኤልን ለመውጋት በተነሱ ጊዜ በዛ ጊዜ እግዚአብሔር በፍርድ የሚገለጥበት ሸለቆ እንደሆነ እንመለከታለን ማለት ነው። ሁለተኛው ሸለቆ ደግሞ የኤላ ሸለቆ ነው። ይሄ እንግዲህ በአንደኛ ሳሙኤል ምዕራፍ 17 ላይ በስፋት መመልከት እንችላለን ማለት ነው። ይሄ ሸለቆ እንግዲህ ጠላት ሲያጓራበት የነበረ ሸለቆ ነው። እስራኤልን ለመውጋት ፍልስጤማውያን የተነሱበት ጎልያድ የሚባል ሰው በዚህ አካባቢ ላይ እስራኤልን ሲያስጨንቅና ሲያስፈራራ የነበረበት ሸለቆ ነው ማለት ነው። ዳዊት እስከሚገኝበት ጊዜ ድረስ፣ ዳዊት መጥቶ እስከሚዋጋበት ጊዜ ድረስ እንግዲህ ብዙ የጠላት ድምፅ የተሰማበት ሸለቆ ነው ማለት ነው። ይሄ ሸለቆ በዛውም ልክ ደግሞ ጠላት የተቀጣበት ቦታ ነው ይሄ የኢላ ሸለቆ ማለት ነው። እንግዲህ ጎልያድ ህዝቡን ከህዝቡ ጋር ተሰልፎ የእስራኤልን ህዝብ ሲያስጨንቅ እንመለከታለን። እኔን የሚገጥመኝ ሰው አለ ብሎ ብዙ ነገር ሲያደረግ ለአርባ ቀን በተመሳሳይ ጊዜ እየመጣ ቀንና ማታ እስራኤልን ሲያስጨንቅ፣ እስራኤልን ሲያውካቸው እንመለከታለን ማለት ነው። ግን የእግዚአብሔር አሰራርና የእግዚአብሔር ስራ ድንቅ ስለነበር ዳዊት የሚባል እረኛ ብላቴና የነበረ ሰው እንግዲህ በጠጠር ጎልያድን ሲዘርረው እንመለከታለን ማለት ነው እና በህይወታችን እንግዲህ ከባድ የሚመስሉ ብዙ ጠላቶች ይኖራሉ። በተለያየ መንገድ ማለት ነው። በጤና ዙሪያ ሊሆን ይችላል። በተለያየ መንገድ ሊሆን ይችላል። ከባድና አስፈሪ የማይታለፍ የሚመስል ተገዳዳሪ የሆነ ጠላት ይኖራል። ብዙ ድምፆች ብዙ ነገሮች እንሰማለን፣ ግን እግዚአብሔር እነዛን ነገሮች እንዳለ እንደማይበገረው፣ እግዚአብሔር እነዛን ነገሮች እንደሚያሸንፍ የሚያሳይ ምልክት ነው ማለት ነው። እንግዲህ ዳዊት ብላቴና የነበረው ዳዊት ይህንን ነገር ያሸነፈው ከራሱ ተነስቶ አይደለም እና እግዚአብሔር ከሱ ጋር እንደነበረ እንመለከታለን ማለት ነው እና ምንም ትንሽ ብንሆን በዙሪያችን ያለ ደግሞ አስፈሪ ድምፅ ቢኖርም ምንም እኛ ባዶ ብንመስልም አናሳ ብንመስልም እግዚአብሔር ከኛ ጋር ካለ ግን ጠላት የነበረው ትልቅ የነበረው ነገር እንደሚፈርስ፣ ትልቅ የነበረው ነገር እንደሚበተን፣ ትልቅ አስፈሪ የነበረው ነገር እንደሚወድቅ ያሳየናል ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ በዙሪያችን የከበበን ጠላት ሆኖ በተለያየ መንገድ ያስጨነቀን ነገር በህይወታችን ዙሪያ በተለያየ መንገድ ሊሆን ይችላል ያስጨነቀንና ያስፈራን ያን ነገር እግዚአብሔር ከኛ ጋር ካለ እንግዲህ እንደማይወጠን ያ ነገር እንደማይወርስን እግዚአብሔር ከኛ ጋር ካለ ያንን ነገር አልፈነው ደግሞ እንደምንወጣ ያ ነገር ደግሞ እንደሚወድቅ ያሳየናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ያ ያልተገረሰ ተገረሰ ፍልስጤማዊ ባንድ ጠጠር እንደወደቀ እንመለከታለን ማለት ነው። እስራኤልን ሲያስጨንቅ የነበረ በዙሪያው ያለውን ምድር ሁሉ ሲያስጨንቅ የነበረ ሲፎክር የነበረ ያ ትልቅ ተገዳዳሪ የነበረው ነገር በአንድ ጠጠር ወድቋል ማለት ነው። እንግዲህ እግዚአብሔር ከኛ ጋር ካለ ትንሽ በሚመስል ነገር ጠላትን እንደሚጥለው እንመለከታለን ማለት ነው። የእግዚአብሔር ስም የተባረቀ ይሁን። እንግዲህ የኤላ ሸለቆ ጠላት የተቀጣበት፣ ጠላት የወደቀበት፣ ፎካሪና ጎራሪ የነበረ ህዝብን ሲያስፈራራ የነበረ ጠላት የወደቀበት ቦታ እንደሆነ እንመለከታለን ማለት ነው። እና አንዳንድ ሸለቆዎችን እንግዲህ ጠላት አብሮ ሊጥለን ተከትሎ ሲገባ የሚወድቅበት ቦታ እንደሆነ እንመለከታለን ማለት ነው። እንግዲህ ሸለቆ ውስጥ አገኘኋቸው ብሎ ጠላት በቃ አሁንማ አትወጣም ከዚህ አሁንማ ከዚህ አይወጣም ብሎ አብሮ ተከትሎ ሲገባ እግዚአብሔር ግን በዛ መካከል ጠላትን የሚቀጣበት ቦታ እንደሆነ እንመለከታለን ማለት ነው። ሸለቆ ሲባል እንግዲህ ሸለቆ የማፈሪያ ወይም ደግሞ የመውደቂያ ብቻ ቦታ አይደለም፣ የድልም ቦታ ነው እና የድል ቦታ መሆኑን ደግሞ በዚህ ክፍል መመልከት እንችላለን ማለት ነው። እግዚአብሔር ስም ይባረክ። ሌላው ሸለቆ እንግዲህ የሲዲም ሸለቆ ይባላል። ይሄ እንግዲህ ሰዶምና ገሞራ በድኝ እሳት የወደመችበት ቦታ ነው። ይሄ ሸለቆ ማለት ነው እና በጣም ረግረጋማ ቦታ ነው። ጭቃ፣ የጨዋማ የሆነ ቦታ ነው ማለት ነው። ይሄ ቦታ እንግዲህ ይህንን ታሪክ ሁላችን የምናውቀዋለን ሰዶም ማለት እንግዲህ ስትታይ በጣም የምታምር በጣም ለመኖር የምትጋብዝ በጣም ደስ የምትል ልምላም የነበረባት ከተማ ነበረች። እና ለዚህ ነው እንግዲህ ሎጥ ምቹን ከተማ መርጦ ሲሄድ እንመለከታለን ማለት ነው። ምንም ለምለም ብትሆን፣ ምንም ለመኖር ብትጋብዝ ግን ይቺ ከተማ ውስጧ በኃጢአት የተጨምላለቀች ከተማ ነበረችና የላ የላዩን አይተን ውስጡ ግን ኃጢአት ያለበት ነገር ውስጡ ግን ሞት ያለበት ነገር እግዚአብሔር እንደማይተባበርበት እንመለከታለን ማለት ነው። እና እች ከተማ ውብ ብትመስልም ከላይ ስትታይ መልካም ብትመስልም፣ ግን ውስጧ እጅግ በጣም የበዛ ኃጢአት የነበረባት በእግዚአብሔር ፊት እንደውም ቁጣው እጅግ እንዲነድድ ሊያጠፋት እንዲሆን ያደረገው በመካከሏ የነበረው እጅግ ጽዩፍ የሆነ ኃጢአት ነው። እና እግዚአብሔር ከኃጢአት ጋር እንደማይተባበር ኃጢአትን ደግሞ እግዚአብሔር እንደሚቀጣ የምንመለከትበት ሸለቆ ነው ማለት ነው። እንግዲህ ሎጥ እቺን ስፍራ መርጦ እንደሄደ እንመለከታለን ማለት ነው። በህይወታችን እንግዲህ አንዳንድ አጋጣሚዎች አሉ። በራሳችን ፍቃድ እና በራሳችን ውሳሜ ለምለም የሆነ ቦታ ለምለም የሆነ የሚመስለን ያማረ የሚመስለን ግን ከእግዚአብሔር ፍቃድ ውጭ የሆነ ኃጢአት ያለበት አለማዊ ነገር ያለበት የኃጢአት ቀጠሮ ይዘን የምንጓዝባቸው መንገዶች ሊኖሩ ይችላሉ። ግን እነዛ መንገዶች ደግሞ እንደሚጎዱን ለመከራ የሚጋብዙ እንደሆኑ እግዚአብሔር ያልፈቀደባቸው መንገዶች፣ የኃጢአት ጉዞዎች እግዚአብሔር ጋር ምንም አይነት ትብብር እንደሌላቸው እንመለከታለን ማለት ነው። እንግዲህ የሲድም ሸለቆ የእግዚአብሔር ቁጣ በዛ መካከል የወረደበት ቦታ እግዚአብሔር ሰዶም እና ገሞራ በዲን እሳት እንዳጠፋት እናውቃለን እና ይሄ ቦታ እንግዲህ ኃጢአት የነገሰበት ቦታ እርኩሰት የነገሰበት ቦታ እንደሆነ እግዚአብሔር ደግሞ ያንን ቦታ እንደቀጣው እንመለከታለን ማለት ነው። ይህን እንግዲህ ስንመለከት እግዚአብሔር ከኃጢአት ጋር ምንም አይነት ትብብር እንደሌለው፣ እግዚአብሔር አንዱ ጻድቅ የሆነው መንገድ ፍርድ ነው እና እግዚአብሔር ጻድቅ ስለሆነ የሚፈርድ አምላክ ነው። ጻድቅነቱ ማረጋገጫ አንዱ የሚፈርድ አምላክ መሆኑ ነው። እንግዲህ እግዚአብሔር በሰዶምና በገሞራ ላይ ከፈረደ እግዚአብሔር ደግሞ በኖሁ ዘመን በጥፋቱ ህዝቡን ካጠፋ አሁንም እንግዲህ በኃጢአት ላይ እግዚአብሔር እንደሚፈርድ እንመለከታለን ማለት ነው። እንግዲህ እንደዚህ አይነት ሸለቆዎች እግዚአብሔር በኃጢአት ላይ እንደሚፈርድ እግዚአብሔር ኃጢአትን እንደሚቀጣ የሚያሳይ ነው ማለት ነው። እንግዲህ ይህንን ስንመለከት ከመረጥነው ምርጫ በራሳችን ፈቃድ እና በራሳችን ሀሳብ በኃጢአት ቀጠሮ ሄደን ከላይ የሚመች ቢመስልም ውስጡ ግን እርኩሰት ያለበት ኃጢአት ያለበትን መንገድ መርጠን የሄድንበት መንገድ በኋላ ዋጋ እንደሚያስከፍል በኋላ መከራ እንደሚያመጣ ያመለክተናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ይሄ ሲድም ሸለቆ እግዚአብሔር የፈረደበት ኃጢአትን የቀጣበት ቦታ ነው እና በራሳችን ምርጫ በራሳችን ቀጠሮ በራሳችን ፍቃድ ተስበን የምንሄድበት ወደ ኃጢአት ተስበን የምንገባበት ከኃጢአተኞች ጋር በአጉል አካሄድ በማይሆን አካሄድ የምንጠመድበት ያ ጉዳይ እንግዲህ መዘዙ ከባድ እንደሆነ እግዚአብሔር ዘንድም ፍርድ እንደሚያመጣ እንመለከታለን ማለት ነው። እንግዲህ እግዚአብሔር ሎጥን ስለ አብርሃም ሲል እንዳሰበው እንመለከታለን ማለት ነው። እግዚአብሔር እንግዲህ ሎጥን ሲያስመልጠው፣ በመከራ መሀል ሲያስመልጠው እንመለከታለን ማለት ነው። በጭንቅ ሲያመልጥ እንመለከታለን ማለት ነው። እና አንዳንድ በራሳችን ሀሳብ እና በራሳችን ፍቃድ የምንሄድባቸው ነገሮች ዋጋ እንደሚያስከፍሉ ብዙ መከራ እንዳለባቸው ያመለክታል ማለት ነው። የእግዚአብሔር ስም ይባረክ። እንግዲህ ሸለቆ የሕይወታችን ከባዱ ምዕራፍ ነው። ሸለቆ ማለት እንግዲህ እግዚአብሔር እኛን ሊሰራበት የሚፈልግበት ቦታ ነው። ለእግዚአብሔር ምቹ የሆነ ቦታ ነው። እንግዲህ ሸለቆ ሲታይ ከባድ ይመስላል። ሲታይ በጣም አስፈሪ ይመስላል። ሲታይ በጣም የማይሆን ይመስላል። እግዚአብሔር የረሳን የሚመስል ጊዜ ነው። ግን ደግሞ ለእግዚአብሔር ምቹ የሆነና የምንሰራበት ታይም እንደሆነ እንመለከታለን ማለት ነው። እንግዲህ ክርስትና ትበዛለህ፣ ትጠረምሳለህ፣ ትሄዳለህ ብቻ አይደለም። ክርስትና እንግዲህ እግዚአብሔር በሸለቆ ውስጥ ቢሆን ይሰርሃል። ሸለቆ አለ፣ ምድረ በዳ አለ፣ የማይመች ቦታ አለ፣ ግን እግዚአብሔር በዛ ውስጥ ያስተምርሃል እግዚአብሔር በዛ ውስጥ ይሰርሃል የሚል ሀሳብ እንደሆነ እንመለከታለን ማለት ነው። እና የእግዚአብሔር ስም የተባረከ ይሁን። እንግዲህ ስለ ሸለቆ ይሄንን ከተነጋገርን የሸለቆ መውጫ መንገድ ደግሞ ምን እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው በኢሳያስ ምዕራፍ 43 ቁጥር አንድ ላይ ያለሁን ሀሳብ እንመለከታለን። እሺ ኢሳያስ 43 ምዕራፍ አንድ ላይ እንደዚህ የሚል ቃል አለን አሁንም ያዕቆብ ሆይ የፈጠረህ እስራኤል ሆይ የጠራህ እግዚአብሔር እንዲህ ይላል፦ ተበጅቻለሁእና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ከአንተ ጋር እሆናለሁ፣ በውዞችም ውስጥ ባለፍ ጊዜ አያሰጥምህም። በእሳት ውስጥም በሄድክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ እስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ ብሎ ይናገራል። እግዚአብሔር ስም ይባረግ። እንግዲህ እግዚአብሔር ከእሱ ጋር የሆነ ሰው ዳዊት ሲናገር እንደዚህ አለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራ። በሞት ጥላ መካከል እንኳን ባልፍ እግዚአብሔር ይሄ እረኛ ያለው አምላክ ከእርሱ ጋር ስላለ አልፈራም ብሎ ሲናገር እንመለከታለን ማለት ነው። እንግዲህ በህይወታችን ከባዱ ምዕራፍ በህይወታችን የትኛውም ሸለቆ የሆነ አስፈሪ የምንለው እግዚአብሔር ረስቶኛል እግዚአብሔር ትቶኛል ብለን በምናስበው በዛ መንገድ የተለያየ ጥላት ድምፅ ወደ ህይወታችን በሚመጣበት በዚያ ጊዜ ከጠላቶቻችን ይልቅ የወዳጆቻችን ዝምታ ልባችንን በሰበረው በዛ ጊዜ እንግዲህ እግዚአብሔር ከኛ ጋራ ከሆነ የማናልፈው የለም። እንግዲህ የሸለቆ መውጫ አንዱ መንገድ የእግዚአብሔር ከኛ ጋራ መሆን ነው። እንግዲህ በእሳት ውስጥ ቢሆን ብናልፍ በመከራ ውስጥ ቢሆን ብናልፍ በውሃ ውስጥ በእሳት ውስጥ በማይመችም ቦታ እንግዲህ እግዚአብሔር ከኛ ጋር ከሆነ እናልፈዋለን። ያንን ሸለቆ ያንን የሞት ጥላ እንደምናልፈው እግዚአብሔር ቃል ይነግረናል ማለት ነው። እንግዲህ እግዚአብሔር ከኛ ጋር ይሁን እንጂ የማይታለፍ ነገር የለም። ኑሮ ደግሞ ከእግዚአብሔር ጋር በየትኛውም ቦታ ይመቻል። በተራራም ቢሆን ይመቻል፣ በሸለቆም ቢሆን ይመቻል በምድረ በዳም ቢሆን ይመቻል፣ በስርጓጓጦም ቢሆን ይመቻል። እንግዲህ ጌታ ከኛ ጋር አብሮን ይሁን እንጂ እግዚአብሔር አብሮነት በመካከላችን ይሁን እንጂ ሁሉም ቦታ ከእግዚአብሔር ጋር ይመቻል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የሸለቆ መውጫው እግዚአብሔር አብሮነት ከኛ ጋር ካለ የማንወጣው መንገድ የለም። ለዚህ ነው አሁን ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ በስምህም ጠርቻለሁ አንተ የኔ ነው። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥምህም፣ በሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። እንግዲህ የሰራን አምላክ የፈጠረን አምላክ ከኛ ጋር ካለ ማንኛውም ነገር ሊበግረን እና ማንኛውም ነገር ደግሞ ውጦ ሊያስቀረን አይችልም ማለት ነው። እንግዲህ በተለያየ ከባድ የህይወት ምዕራፍ ውስጥ ያላችሁ የሸለቆ ህይወት ውስጥ ያላችሁ በብዙ አይነት የመከራ መንገድ እያለፋችሁ አላችሁ፣ በብዙ አይነት የስቃይ መንገድ እያለፋችሁ አላችሁ። እንግዲህ እግዚአብሔር ቃል እንደሚናገረው ይህን ነገር እንደምታልፉት ይነግረናል ማለት ነው። እግዚአብሔር ቃል እንግዲህ አንዱ የክርስትና መንገድ መከራ ይባላል ማለት ነው። እንግዲህ ሁልጊዜ ደልዳላ መንገድ አይኖርም፣ በክርስትና ውስጥ ውጣ ውረድ ይኖራል። የተለያየ መከራም እንደሚኖር መጽሐፍ ቅዱሳችን ይነግረናል ማለት ነው። በዛም መከራ ውስጥ ግን እግዚአብሔር ከኛ ጋር ካለ ያንን መከራ እንደምናሸንፍ፣ ያንን ከባድ ጊዜ ደግሞ አልፈን እንደምንወጣ የእግዚአብሔር ቃል ይነግረናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ በብዙ አይነት የሸለቆ ህይወት ውስጥ ያላችሁ እግዚአብሔር ደግሞ ከዛ ውስጥ እንደሚያወጣችሁ የእግዚአብሔር ቃል ይነግራችኋል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ይህንን ሞ አልፋችሁ ለካ ለዚህ ነበር ትላንትና በሸለቆ ውስጥ ያለፍኩት ለካ ለዚህ ነበር እንዴ፣ እግዚአብሔር ለካ ይህንን አይቶ ነበር እንዴ ብላችሁ የማመስገኛ ርዕስ እንደሚሆን በሙሉ ተስፋ መናገር ይችላለሁ ማለት ነው። የእግዚአብሔር ስም የተባረቀ ይሁን። እንግዲህ እግዚአብሔር ለዓላማው ጨካኝ ነው። ለዓላማው ጨካኝ ነው ስንል እግዚአብሔር ለዓላማው ሲል በተለያየ መንገድ ሊያሳልፈን ይችላል። አይደለም፣ ለእኛ ለዓላማው ሲል እግዚአብሔር ለአንድያ ልጁ እንኳን አራራለትም ነበር ዝም ሲለው እንመለከታለን ማለት ነው። እና እግዚአብሔር ለዓላማው በብዙ አይነት መንገድ ያሳልፈናል። እግዚአብሔር ጨካኝ ሆኖ አይደለም፣ ግን የእኛ ህይወት እንዲስተካከል የኛ ህይወት እንዲሰራ ዴስቲኒያችን ያማረ እንዲሆን እግዚአብሔር በከባድ በሸለቆ ምዕራፍ ልናልፍ እንችላለን ማለት ነው። አንዱን ተራራ ጨርሰን እንግዲህ ወደ አዲስ ምዕራፍ ለመሸጋገር ሁለተኛውን ተራራ ለመውጣት ግዴታ በሸለቆ ውስጥ ተሰርተን ማለፍ አለብን ማለት ነው። ክብር ለእግዚአብሔር ይሁን። ወርቅ በሳት እንደሚፈተን ደግሞ እንዲሁ እምነት በብዙ አይነት መከራ ይፈተናል ማለት ነው። ግን ያ ወርቅ በሳት ተፈትኖ ጠርቶ እንደሚወጣ አብልጭልጮ እንደሚወጣ ውድ ዋጋም ደግሞ እንደሚያወጣ እንዲሁ ደግሞ በመከራ ውስጥ በህይወታችን የሸለቆ ክፍል ውስጥ አልፈን ስንወጣ ለእግዚአብሔር የተመቸ የተገራ ማንነት ኖሮን እንወጣለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር በቃሉ እንደተናገረን አምናለሁ። ይህ ቃል ደግሞ አልፎ በህይወታችን ይሰራል ማለት ነው። ክብር ለእግዚአብሔር ይሁን። ተባረኩ። ጸጋ ይብዛላችሁ።